ሰላም በዛሬ ቪዲያችን እንዴት የራሳችንን ሩቲን ወይንም ደግሞ የቀን ውሎ ቢውል ማድረግ እንደምንችል እንማራለን ማለት ነው። ነገር ከዚህ ሰዓት እስከዚህ ሰዓት እንደዚህ ማድረግ አለባችሁ፣ ከዚህ ሰዓት እስከዚህ ሰዓት እንደዚህ ካላደርጋችሁ አለቀላችሁ እያልኩ ያለ ነገር፣ ግን የምሰጣችሁ ነገር ፍሬምወርክ ነው። እናም ይህ ፍሬምወርክ የራሳችሁን የቀን ውሎ በምንፈልጉ መንገድ እንድታስተካክሉ የሚረዳችሁ ሲስተም ነው። የተለያዩ ነገሮችን ሞክር ያለው ኤክስፐሪመንት አድርግ ያለው እናም በጣም የሚሰሩትን መንገዶች እንዲሁም ቲፖች መርጬ በዚህ ቪዲዮ ነግራችኋለሁ ማለት ነው። የመጀመሪያው አንድ ሰው እንድታደርጉ የሚፈልገው ነገር አድቫንቴጁ እና ዲስአድቫንቴጁ፣ አንድ ነገር ጥቅም እንዳለውላ ጉዳትም አለው፣ ወይም ደግሞ የሆነ ድክመት ይኖረዋል፣ ዊክነስ ይኖረዋል። የቀን ውሎ ማስተካከል የመጀመሪያው ጥቅም ኮንስታንሲን ቢውል ታደርጋላችሁ። ኮንስታንሲ ቢውል ይደረጋል። አንድ ነገር እየደጋግማችሁ እየደጋግማችሁ ማለት በሩቲን ጊዜ ወይም ደግሞ በቀን ውሎ ጊዜ ማለት ነው። በሌላ በኩል ደግሞ ታይም ማኔጅመንት ነው። አንድን ነገር በምትፈልጉት መጠን በምትፈልጉት ኳንቲቲ ኳሊቲ እንዲሰሩ የሚያረጋችሁ ነገር ቢኖር ሩቲን ወይም ደግሞ ቀን ውሎ ነው። በሰዓት ከሰዓት እንዲሰራሉ ስትልኩ ታይምን ማኔጅ ያረከሉ እያንዳንዱ ሰከንድን እንዴ እንደምትጠቀም እያሰብክናል። ሶ ታይም ማኔጅመንት ትልቁ አድቫንቴጅ ነው። እና የመጀመሪያው ዲስ አድቫንቴጅ ምን መሰላል? ፍሌክሲቢሊቲ የለውም። አንድ ነገር ቢያጋጥማችሁ በምፈልጉት መንገድ ልታርጉታችሁም፣ ምክንያቱም የተጻፈ ነገር አለ። ከዛ ከወጣችሁ ለቀኑ ያስባችሁ ነገር ሁላ ድምስምሶ ይጠፋል። የመጀመሪያው ቀኑ ውሎ ትልቁ ትልቁ ትልቁ ዲስአድቫንቴጅ ነው። በሌላ በኩል ደግሞ ክሬቲቪቲ ወይ ደግሞ ፍሪ ፍሎውን አይፈቅድላችሁ ነው። ክሬቲቪቲ መሰላችሁ አንዳንድ ቁጭ ብላችሁ መጽሐፍ ማንበብ አለብኝ ይላል የጻፍከው ነገር። ነገር ግን ደግሞ ምን ይላል? ውስጥክ ወጥቼ ስፖርት ልሰራ ነው ይላል የምትፈልጋቸው ነገሮች እና በሰዓቱ ያስቀመጥካቸው ነገሮች ላይጣጣሙ ይሻላል። እና ክሬቲቪቲን በጣም ሆልድ የሚያደርግ ነገር ነው። ነገር ግን ደግሞ አድቫንቴጆቹ በጣም በጣም ይበልጣሉ። በእኔ በኩል ኮንስታንሲን ለአንድ ዓመት ቢውል አርጌ ግን እንደ አጋጣሚ መንገድ ቢያጋጥመኝ እና ፍሌክሰብል መሆን ባልችል አዶንኬር ገባችሁ። ዘሴም ታይም ደግሞ ታይሚን ማነጅ ማረግ ከቻልኩኝ፣ አንድ ነገር ማረግ አለባችሁ። አንድ አይደል ፈለጋችሁ አልፈለጋችሁ ማረግ አለባችሁ ነገሮች አሉና ታይሚን ማነጅ ማረግበት ብቸኛው መንገድ አንዳንዴ ሩቲን ነውና፣ ሞክሬያለሁ ከጊዜ ወደ ጊዜ፣ አንድ ሳምንት በቀን ውሎ፣ አንድ ሳምንት ካለ ቀን ውሎ ሞክሬያለሁና፣ እኔ የሰራልኝ መንገድ በጣም ፕሮዳክቲቭ እንደሆነ ያደረገኝ መንገድ ሩቲን ነው። እያንዳንዱን ሰከንድ ማነጅ ማርሻል፣ እያንዳንዱን ሰከንድ በምፈልገው መንገድ ማነጅ ማርሻል በት ደግሞ አንዳንዴ በምፈልጉት መንገድ የሚሄዱበት ቀን አለ። ለምሳሌ ኦኬ ዛሬ ሩቲን ሄዱ ትቼ እስቲ እንደምፈልገው ላድርግ ልሄድ ትችላላችሁ። ዛሬ አሁን ለምሳሌ እስከ ግማሽ ቀን የሚሆን ያህል በቀን ሁሉ የተመረጡት፣ ከዛ ግን ደግሞ እስቲ በቃ ቪዲዮ ልስራል። ምክንያቱም ከዛ ባሉት አግቪቶች ሪል ኢምፖርታንት አሉ፣ ግን ደግሞ ለእኔ ይህ ይበልጣል ማለት ነው። ገባችሁ? አሁን ያን ነገር ቤዚኩን ደን ካረ ግን ማለትም ጥቅሙና ጥቅም የሌለበት መንገድ ዊክነሱን ድክመቱን ከተረዳን፣ ፍሬምወርኩ ምንድን ነው ማለት መሰጣችሁ? ፍሬምወርክ ምንድን ነው? በመጀመሪያ አሁን ምላሽ ነገሮች የምታረጉት ሁሌም ቢሆን ከመተኛታችሁ በፊት ነው፣ ቢፎር ስሊፕ። ለምን ልትሆን ይችላል? አጫር ይህንን በኤክስፐርመንት አንድ ሰዓት እንዳደረኩ ነገር ነው። ታይም ታይምን ታይም የቀኑ ሌን በቃ ጠዋት ተነስቼ አስተካክላለሁ ብዬ ሳስብ አዝ በሚቀጥለው ቀን ማለት ነው። ኔክስት ዴይ አራሴ ነው ማኛው ሃልፍ የሚሆነውን ቀን አፋክኝ ነው ኢሜሉ በምክንያት መሰላችሁ። አእምሯችሁን ገና ከጠዋቱ ጀምሮ በምትፈልጉት መንገድ ልትመሩት ካልቻላችሁት ኢስ ኦልሞስት ኢምፖሲብል ምን አላስ ምሽሉ ሰዎች። ነገር ግን እኔ የምመክራችሁ ነገር ቢኖር ከመተኛታችሁ በጣም ቀላል ነገር ነው። አትሞስ ማለት ነው አስር ደቂቃ ብትጀባችሁ ነው ሩቲናችሁ እንድታስታክሉ ነው ሞክራችሁ። እንዴት ያን ነገር እንደምናደርግ ነገራችኋል። ግን የመጀመሪያው ስቴፕ ሁሌም ቢሆን ከመተኛታችሁ በፊት እንድታስተካክሉ። ሁለተኛው ከዲጂታል ይልቅ ፊዚካል የሆነ ነገር ላይ እንድጽፍ ትፈልጋለን። እኔ ይህን ማረገው ዋይት ቦርድ ላይ ነው። አንደኛው በትልቁ ልመልከው ትቻለው አይቼው፣ ኦኬ ቀጣይ ምንድነው የምሰራው የሚለው ነገር ደብተር ራሱ መግለጥ ራሱ አይጠበቅብኝ አይችው ቀጥታ ደስ ላይ ካባለሁ ከባቸ፣ እናንተ ችግር የለውም። መጽሐፍ ልጠቅሙ ትችላላችሁ። ማንኛውን ነገር ልጠቅሙ ትችላላችሁ። ግን ፊዚካል እንዲሆን ይፈልጋል። ዲጂታል ነገር ላይ ራሳችሁን ኮኔክት ባደርጋችሁ ቁጥር ዲስትራክትር የሆን ቻንሳችሁን እየጨመራችሁ ትመጡ። ብላችሁ ስገቡ ምን ይፈጠራል? ኖቲኬሽን ይገባል። ኖቲኬሽን ውስጥ ገባላችሁ ሰላሳ ደቂቃ አትሊስት አልቋል ባክናል። ሶ ፊዚካል ነገር ላይ ነው ይህን የምነግራችሁ ነገሮች እንድጽፉልኝ ይፈልገው ማለት ነው። በሶስተኛው በሶስተኛው ላይ የማስቀመጥላችሁ ነገር ቢኖር ሬሊ ማለት ነው። በየቀኑ የታጉንፍልጓቸው ነገሮች እውቁ። እኔ በየቀኑ ማድረግ ያለብኝን ኢች ኤንድ ኤቭሪ አክቲቪቲ አውቃችኋለሁ። ይህንም ነገራችሁ ለመሰላችሁ ለውሳኔ ይቀላችኋል። ፕራዮሪቲ የሚባል ነገር አለ በበኩሌ ደስ ባደርጋቸው ደስ የሚሉ ነገሮች አሉ። እንደ ሪክሬሽናል ነገር ባደርጋቸው ማለት ደግሞ ለኢንተርቴንመንት ራሱ ባደርጋቸው ራሱ ደስ የሚሉ ብዙ አክቲቪቲዎች አሉ። ተነስቼ የኢትዮጵያን ታሪክ የሚያወራ አንድ ሁለት መጽሐፍ ባነብ ደስ ይለኛል። ነገር ግን ደግሞ ሊስት ላይ ያለው ፕራዮሪቲ አፍቅድልኝ። በጣም ወሳኝ ብላቸው እኔ ሶስት ነገሮች አሉ። ሶስት ነገሮች አሉ። ሜንታል አለ፣ ሜይ ቢ ፊዚካል አለ። ኢንዘንድ ደግሞ ከዋናው ዓለም ጋር የሚያያዝ ነገር አለ፣ ፐርፐስ ማለት ነው። ፐርፐስ ድሪቭን የሆነ ፕራዮሪቲ አለኝ። ሶ ፕራዮሪቲ እንዲኖራችሁ የፈለግኩት ምን መሰላችሁ? በጣም ብዙ አክቲቪቲዎች አሉ። ነገር ግን አትሊስት ሶስት በየቀኑ ማድረግ አለብኝ ብላችሁ የምታስቧቸው አክቲቪቲዎች ሴት አውት ማድረግ ከቻላችሁ በየቀኑ ሩቲናችሁ ውስጥ ስትጽፉ እንደዚህ ነው እንደዚህ ብላችሁ ማሰብ አይጠበቅባችሁም። ግን እንደዛ ያሰባችሁ ነገሮች በምን ያህል መጠንና የት ቦታ ማድረግ እንደምትችሉ ብቻ ነው መጨነቅ ያለባችሁ እነዚህ ሶስት ነገሮች ያዟቸው። በጣም በጣም ኢምፖርታንት የሆኑ ነገሮች ናቸው። ሰው እንዴት ነው ይህን ሩቲን? ሃው ዱ ዊ ቢውልድ ኢት ማር ሃው ቱ ምን ቢውልድ። የመጀመሪያው እንድታርጉልኝ ፈልጎ ነገር ጎላችሁን ታስቀምጣላችሁ። ትልቅ ከባድ ነገር አለ ማትጨነቁበት የቀን ውላችሁ ታስቀምጣላችሁ ከላይ ማለት ነው። ወረቀት አለ እንበል ይሄ ወረቀቱ ነው እንበል በዚህ ቀን ላይ ማድረግ የምፈልገውን ነገር ሜይ ቢ ቀን ልጽፍሻለሁ እንደዚህ ጎል ስንት ነው የሚሆነው? አትሞስት ማለት ነው። ሶ አትሞስት ፎር ሚኒመም ሶስት በዛ ይባላል አራት ጎላችሁን በአሳነሳችሁ ቁጥር በጣም ወሳኝ የምትሏቸው ነገሮች በጻፋችሁ ቁጥር ጎላችሁ ማለት ነው እነዛን ውሽ የማድረግ ቻንሳችሁ ይበልጣል። በምን በኳሊቲ በኳንቲቲ። ምክንያቱም ሶስት ነገር እሰራለሁ ስትል የምታረጋቸው ምርቱ ማለትም ፕሮዳክቲቪቲው የምታገኘው ሪዞልት በመጠን ትልቅ ይሆናል፣ በኳሊቲም ደግሞ ትልቅ ይሆናል ማለት ነው። ነገር ግን ትልቅ ካደረገው ስድስት፣ ሰባ፣ ስምንት ጎል ካስቀመጥክ እነዛን ነገሮች ሁላ ለማድረግ ጊዜው የለም። እንዲሁም ደግሞ ብታደርገው ራሱ ውጤታማ የሆነ ነገር አታተርፍበትም። ስለዚህ በጣም በዛ ቢባል አራት የሆኑ ጎሎችን ጽፍልኛለህ። እንደዚህ እንደዚህ ለዚህ ፈተና ማጥናት፣ ሜይ ቢ ኮንቴንት ፕሬተር፣ ኮንክ ቪዲዮ መቅረጽ እያልክ ትጽፋለህ ጎሎችን አይደል። የመጀመሪያው ስቴፕ ነው፣ በጣም ወሳኝ የሆኑ ስቴፕ ነው። ከዛም ይህን ካረክ በኋላ ከስር ምትጽፋለ፣ ሲምፕል ነው፣ ሩቲን ትላለህ። አሁን ይህ ሩቲን በእናንተ ባህሪሊ ፎከስ የሚያደርግ ነገር ነው። አንዳንድ ሰዎች እኔ እንደማያቸው ከሆነ እስከ ማታ እስከ ምሽቱ ስድስት ሰዓት ከሰባት ሰዓት ፍጥጥ ብለው የሚቆዩ ሰዎች አሉ። በበኩሌ እንደዘነሱ አለው እኔ ሶስት ሰዓት አራት ሰዓት ልጅ ሲደርስ እንደ ፃ ልጅ ነው ኛል። ስለዚህ እኔ የማድረጉ ምንድን ነው በጊዜ እተኛለሁ፣ በጊዜ እነሳለሁ። በዚያ ቀን ላይ ለመስራት እሞክራለሁ። ነገር ግን ደግሞ እናንተ ከኔ ተቃራኒ ከሆናችሁ ታደርጋላችሁ ብዙን ስራችሁን አክቲቪቲያችሁ ሜቢ ወደ ምሽል ታርጉ ትችላችሁ። ከባጫ ባህሪያችሁን ማወቅ አለባችሁ። ኢነርጂ ሌቨላችሁ የቱ ጋር ሞስት ታይም ዲስትሪቢዩት ሊደር እንደሚችል ማሰብ አለባችሁ። የቱ ጋር ናችሁ በጣም አክቲቭ ሆናችሁ የቱ ጋር ነው በጣም ልዝዝ ያላችሁ የሚለው ነገር ማሰብ አለባችሁ። ከዛ በመነሳ ነው የቀኑላችሁ የሚሰሩት። አንዳንድ ነገሮች በጣም ትኩረት ይፈልጋሉ፣ በጣም ኢነርጂ ይፈልጋሉ። እነዛ ነገሮችን ታርጋላችሁ። ሃይሊ አክቲቭ የሆናችሁ በሳትሌ ታስቀምጡታላችሁ። ይሄን ደግሞ በጣም የምትደክሙበት ሰዓት ላይ አክቲቭ ያልሆናችሁበት ሰዓት ላይ ሎካል ሎው ኳሊቲ የሆኑ ነገሮችን ታደርጋለች ሎው ኳሊቲ ማለት ብዙ ኢነርጂ የማይፈልጉ ነገሮች እኔ መጽሐፍ አንስቶ ለማንበብ ኦልሞስት ምንም ኢነርጂ አይፈጭብኝም ስልክ አንስቶ ስኩል ከማረክ የማይተናነስ በጣም ታራ ነገር ነው ስለዚህ ምን አደርጋለሁ በጣም የደክመኝ ሰዓት ላይ መጽሐፍ መጽሐፍ ለማንበብ እሞክራለሁ ሜቢ አምሻሽ ላይ ይደክመኛል አክቲቪቲዎች ማለትም ደግሞ ሀይ ኢነርጂ ሚውስድ ነገሮችን በሳ በፍጹም ላደረግ አልችልም። ስለዚህም እንደውም ማድረገው ሲምፕሊ መጻፍ አንብቤ እጋደማለሁ ማለት ተባባጩ፣ እዛ ሲምፕል ሜካኒዝም፣ ቀለል ያለ ፊዚክስ ነው። ፊዚክስ ማለት ነገር ግን ቀለል ያለ ነገር ነው። በቃ ያ ነገር አንደስታንድ ያ ነገር አንደስታንድ እንዲያረጋግቻለህ ቀጥ ያለ መሆኑን ታደርጉልኝ። ነገር ምንድን ነው ማለት ነው? በትክክል እቅኑ ለሽን እናስተካክላለን ማለት ነው። ሶ መጀመሪያ የምትነሳበትን ሰዓት ትናገር አለ ዌክአፕ እና የምተኛበት ሰዓቶች በጣም ወሳኝ ነገሮች ናቸው። በጣም በጊዜ መነሳት ከፈለክ ፎከስ መሆን ያለበት የምትነሳበት ሰዓት እንዲ ሳይሆን የምተኛበት ሰዓት ሊሆን። በጊዜ መተኛት ከቻልክ በጊዜ ትነሳለህ። ነገር ግን ደግሞ አርፍ ደምተኛ ከሆነ በጊዜ መነሳት ይከብዳል። ስለዚህ የምትነሳበትን ሰዓት ማወቅ አለብን። በጊዜ የምትነሳ ከሆነ በጊዜ ትተኛለህ። ሜቢ ደግሞ አርፍደም የምሰራ ከሆነ ያንሳት ገፋት አድርጓለ ማለት ነው። ስለዚህ ነው አሁን አስ ሲምፕል ኤግዛምፕል ኦልሬዲ በጣም ሰነፍኩ በሚባልባቸው ቀናቶች ላይ አንድ ሰዓት አንድ ሰዓት ተኩል እነሳለሁ። ኢቭን ይሄን ስላችሁ ስንፈን ነው እነግራችሁ። ትመት ባለበት ሰዓት በሰዓት የምነሳባቸው ጊዜያቶች አሉ። አልዋሽም፣ በሰዓት የምነሳባቸው ጊዜያቶች አሉ ኢንት

በጣም ኢምፖርታንት የሆነ ነገር ትሰራላችሁ። የማለት ለኔ ጸሎት፣ መጽሐፍ ቅዱስ ማንበብ ወዘተን በጣም ኢምፖርታንት የሆነ ነገር። ቀኔ በዚህ መልኩ ነው መጀመር እንፈልገው። እኔ ተነስቼ ቀጥታ ወደ ስራ መግባት አልፈልግም። ነገር ግን ቀኔን ኢቭን 30 ደቂቃ ብትሆን መጽሐፍ ቅዱስን በማንበብ በመጸለይ እነዚህን ቀለል ያሉ ነገሮች ማለትም መዝሙሮ ማዳመጥ፣ ቀለል ያሉ ነገሮችን አድርጌ። ቀኔ በዚህ መንገድ ነው ኦፕን ማድረግ የምፈልገው፣ ምክንያቱም በዚህ ነገር ኦፕን ማድረግ ከቻልኩ ዘሪስ ኦፍ ዘ ዴይ ሃይሊ አክቲቭ ነው ሞር ሃይሊ ፕሮዳክቲቭ ነው ሞር። ለኔ ኢምፖርታንት ነገር ያ ነው። ኢምፖርታንት ነገራችሁ ታስቀምጣላችሁ። ከዚህ እስከ ዚህ ሰዓት ይሄን አርጋችኋላችሁ፣ ኢን ዘን እንታርጉ ነገር የሚሆነው ማለት ነው። ምትሰራችሁ ኢምፖርታንት የሆኑ አክቲቪቲዎች ካሉ ታስቀምጣላችሁ። ኢምፖርታንት ማለት ጎላችሁ አይተያዙ ነገሮች ሶስት ጎል ያስቀምጡ እያቸዋለሁ። ከሶስት ውስጥ አንድ ወይ ሁለት የሚሆነው ነገር ታክል ታደርጋላችሁ። ለምን ያህል ሰዓት እኔ አድቫይስ መስጣችሁ ዲፕ ወርክ ከሆነ ሆነ አትሞስት ከሁለት ሰዓት ከአራት ሰዓት ባለው የምን ያህል ሰዓት ዲፕ ላይ ተቀምጣችሁ እንድትሰሩ እንፈልጋለሁ። ስለዚህ ሁለት ከአራት ሰዓት የሚሆነውን የመጀመሪያውን ነው የቀን ውሏችሁን የምታደርጉ ነው። ምንድን ነው ማለት ነው በጣም ኢምፖርታንት የምትውሉትን የቀን ውሎ በአክቲቪቲዎች በመስራት ነው። ይህን የሰሞኑን ተወጥረን ነገር አንድ ቪዲዮ ሲናገር ነው ተቀምጠው ሊሆን ይችላል። ሀምዛ ይመስለኛል ስሙ አክቲቪቲዎችን ምን የሆነ ስም ስትሰራ ራሱ ኢት ዘ ፍሮግ ሚልት ቴክኒክ፣ ኢት ዘ ፍሮግ ሚልት ቴክኒክ ነው ለሱ። እንግዲህ እኛ ምን እንበለው ጠጠር ያለውን ነገር በጠዋቱ ስሩት ነው ይህ ለሚጠቅማቸዋል። ፈርስት ለቀን የሚለውን ለቀን የተለፈው ቀን የሚሆነውን ቬሪ ፕሮዳክቲቭ ሆናችሁ ትቆዩ ያደርጋችኋል። ምክንያቱም ገና ከጠዋቱ ከባድ ነገር ሰጥታችኋል። አክቲቪቲያችሁ ሁላ ኦልሞስት ከባድ የምትሉ ነገሮች ታክል አድርጋችኋል። ስለዚህ ከባዱ ነገር ትሰራላችሁ። የቀኑን ከባድ የምትሉ ስራ በጊዜ ትሰራላችሁ፣ ታጠናቅቃላችሁ። ኤንዜን የተረፉትን ሰዓቶች ደግሞ ለርን በማድረግ ሊሆን ይችላል። በምትፈልጉት መንገድ አድጀስት ማድረግ ትጀምራላችሁ ማለት ነው። እሷ የምንተመለከትን የምትነሱበትን ሰዓት ታስተካከላላችሁ። በጣም ኢምፖርታንት የሆነ ነገር ታደርጋላችሁ። ይህ ዘፍሮግ ያልኳችሁ መንገድ ትጠቀማላችሁ። በጣም ከባድ የተባለውን ታስክ ትሰራላችሁ። ለእናንተ ማለት ነው ጊዜ የሚወስድባችሁ ፎከስ የሚወስድባችሁን አክቲቪቲ ታጠናቅቃላችሁ። ይዛ አዛይንድ ለርን ታደርጋላችሁ። ሪክሬሽናል ነገር ሊሆን ይችላል። የሚመቻችሁ ነገር ለማለት ትሞክራላችሁ። ይሄ ለምንድን ነው? ጠዋት ለሚነሱ ሰዎች ነው። በጣም በጊዜ መነሳት ለሚወዱ ሰዎች ማታረሙ የሚነሱሽ እንታደርጋላችሁ ኦፖዚቲቭ ኦፖዚት የሆነ ነገር ታደርጋላችሁ፣ ትገለብጡታላችሁ። ጠዋት ጠዋት ስትነሱ በጣም በኢነርጂ ማትነሱ ከሆነ ከመማ ትጀምራላችሁ። መጽሐፍ ገልጣችሁ ከመማ ትጀምራላችሁ፣ አእምሮአችሁ ታነቀቁታላችሁ። ገባችሁ? ከዛ ኢነርጂያችሁ ላይ ራይዝ የሚያደርግበት ሰዓት ላይ አለ ነቃ የምትሉበት ሰዓት ላይ ናሮ፣ ለእናንተ ለመሽል ሊሆን ይችላል፣ መሳሳል ሊሆን ይችላል፣ ከመሳሳል በኋላ ሊሆን ይችላል ከባዱ የምትሉትን ታስክ ታረጋላችሁ ማለት ነው። ሃርድ ያላችሁትን ታስክ ታረጋላችሁ። ከዛም ኢምፖርታንት የምትሉት ነገር ታረጋላችሁ። ኦር ሜቢ ኢምፖርታንት የምትሉትን ነገር መጀመሪያ ልታርጉ ትችላላችሁ። ለእናንተ ጸሎት ከሆነ አንዳንድ ሊደከማችሁ አልደከማችሁም ጠዋትን የምታደርጉ ነገር ሊሆን ይችላል። ሰምታይምስ ደግሞ ማታ ላይ የምታደርጉ ነገር ሊሆን ይችላል። እንደ ምንድን ነው እንደ ባህሪያችሁ ማለት ነው። እንዜን አዘኝ ደግሞ ስት የምትፈልጉት ነገሮች ታደርጋላችሁ ማለት ነው። ክሬሽናል ነገሮች ታደርጋላችሁ እንዳልኳችሁ ነው። የቀን ውሏችሁ አንድ ሰው መጥቶ እንደዚህ አርጉ ስላላችሁ ማድረግ የለባችሁ። እኔ እዚህ ጋር መጥቼ እንደዚህ አርጉ ስላልኳችሁ እኔ ባልኳችሁ መንገድ ማድረግ አይጠበቅባችሁም። መከተል ያለባችሁ ነገር ቢሆን የራሳችሁን ባህሪ ነው። የራሳችሁን ባህሪ ነው መከተል ያለባችሁ። እውነቱን ሀቁን ስነጋገር ነው። የራሳችሁን ባህሪ መከተል ከቻላችሁ የራሳችሁን የካርስሪክስ መከተል ከቻላችሁ ፍትህ የሚላችሁን የቀን ውሎ መከተል የለባችሁም። ከበደ ሚላችሁን የቀን ውሎ መከተል የለባችሁም። ሜቢ ሀምዛ ሚላችሁን የቀን ውሎ መከተል የለባችሁ። የምትፈልጉት መንገድ በምትፈልጉት ወይ መስራት አለባችሁ። ግን ያልኳቸው ነገሮች ያስታውሱ። ኢነርጂ ሌቨላችሁ ማተር ያደርጋል። የቱ ሰዓት ላይ ነው አክቲቭ የምትሆኑት? የቱ ሰዓት ላይ ነው ሎ ኢነርጂ የምትሆኑት? ያን ካወቃችሁ በኋላ ነው ሩሊ ማለት ነው ስራችሁን አክቲቪታችሁን ደን ማድረግ የምችሉት መጨረስ የምችሉ ማለት ነው። ሶስት ካልተከታተላችሁ። ሰዎች በጣም አመሰግናለሁ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።